ገብቶ ሁላችንም እንድንሰባሰብ አድርገውናል። እንድንሰባሰብ ያደረጉን ደግሞ እኛ ውድ ቤተሰቦች ናቸው። ሁላችንም እምለው ሁላችሁም እዚህ ያላችሁ አፍርታችሁ አንድ ላይ ስንደመር ሞልተናል። በነገራችን ላይ ምን ቆንጆ ቢኖር የሚደነቁበት ሰላም ሰላም ሰላም ሰላም፣ እንዴት ናችሁ የእኛ ተወዳጅ ቤተሰቦች? እንዴት ናችሁልን? እንዴት ቆያችሁልን? እንዴት ናችሁልን? ሰላም የእኛ ውድ እንቁ ቤተሰቦች እንዴት ናችሁ? እኛ ያለን ይመስገነው። እንግዲህ ዛሬ ዛሬ እንግዲህ ፈሽ ብለን የመጣ ነው። ምክንያቱም ያሳለፍናቸው ሳምንታቶች ትንሽ እኛን መቶ ሺህ ለማስገባት እየተጣርን እየተጋጋርን ምናምን ምናምን ነበር። ካለፉት ሳምንቶችም በላይ ከዛ በፊት የነበሩት ነገሮች እኛን መቶ ሺህ ለማስገባት ሁላችሁም በጣም ጥራችኋል፣ ግራችኋል፣ መንብላችኋል። ይህ ሐሳባችሁ፣ ምኞታችሁ ተሳክቶ እንግዲህ ወደምንፈልገው ወደምትፈልጉት፣ ወደምንናፍቀው ወደምትናፍቁት ቀን ላይ ያው ደረስን። የማይደርስ የለም ደረስን እና መቶ ሺህ ሰብስክራይብ እናመሰግናለን። መቶ ሺህ ሰብስክራይብ ገብተናል የኛ ውድ ቤተሰቦች እናንተ እኛን መውደድ ማትሰለችሁ እናንተ እኛን መከታተል የማትሰለችሁ ሁላችሁም እጅግ ከልብ አድርገን እናመሰግናለን አክባሪያችሁንን እንደምታከብሩን ሁሉ ማለት ነው እግዚአብሔር ያክብርልን መቶ ሺህ ሰብስክራይብ ገብተናል እና ከልብ አድርገን እናንተ ቤተሰቦቻችሁን እናመሰግናለን እንግዲህ መቶ ሺህ ሰብስክራይብ መግባታችንን ምክንያት አድርገን ዛሬ ከኔ ከዩና እንግዲህ ከተለያዩ ጓደኞቼ ጋር መቶ ሺህ ሴሌብሬሽናችንን አብረን እናከብራለን። ያው ዮ ዝግጁ ነው፣ ሁሉ ዝግጁ ነው። ምን የምትይው ነገር አለ? እኔ ያው እንግዲህ ማለት የሁላችንም ደስታ ነው። ይሄ ነገር የአንድና የሁለት ሰው ውጤት ብቻ አይደለም፣ በጣም የብዙ ሰው ውጤት ነው። ያው ቤተሰቦቻችን፣ የእናንተም፣ የጓደኞቻችንም በቃ የሁሉም ሰው ውጤት ነው እና በጣም ነው የምናመሰግነው። ሁላችሁንም ሁላችሁንም እጅግ ከልብ አድርገን እናመሰግናለን። ምክንያቱም እኛ እንደምንለፋ ሁሉ እናንተም ለእኛ እየለፋችሁልን ነበረና፣ እንግዲህ ይህ ውጤት የኛ ብቻ አይደለም። ይኸው እንደተናገረችው የእናንተም ጭምር ነው። ይህ ደስታ አብረን የምናሳልፈው እንግዲህ ከእናንተም ጋር ጭምር ይሆናል ማለት ነው። እንግዲህ እጅግ በብዙ እጅግ በጣም በብዙ እናከብራችኋለን፣ በብዙ እንወዳችኋለን። ቀጣይ ደግሞ እንግዲህ በርትተን ሰርተን ወደ ሀምሳ ሁለት መቶ እንግዲህ ወደፊት ጉዟችንን እንቀጥላለን፣ የምንቀጥል ነው የሚሆነው። ቤተሰቦቻችን እንግዲህ መጪው ደግሞ በዓል ጥምቀት ነው። ለጥምቀት ደግሞ አዲስ ሚስት ፈልጉልኝ። አይ በጥምቀት ሌላ የሀዘን ድግስ ፈልግሃል መሰለኝ እና ቤተሰቦቻችን ለጥምቀት ከሷላር ነኝ ሺ በሌላ ንስት አፈልጉልኝ። እነሱ ራሱ አይፈልጉልም ሲጀመር እስኪና ይሆናል። እንግዲህ ቤተሰቦቻችን በድጋሚ ከልብ አድርገን እናመሰግናለን። ወደ መቶ ሺ ከዛ በላይ ነው ያስገባችሁን ከልብ አድርገን እናመሰግናለን። ሁላችሁንም ማለት ነው። ሁላችሁም ጓደኞቼ አብራችሁን የነበራችሁ በዚህ ከ0000 ሰብስክራይብ ጀምሮ እንግዲህ አብራችሁን የነበራችሁ ሁላችሁንም ዛሬ ላይ እስከደረስንበት ሰዓት ድረስ ማለት ነው አብራችሁን የነበራችሁ ሁላችሁንም ከልብ አመሰግናለሁ። እንግዲህ ክበሩልን፣ ዛሬ እዚህ ላይ ደርሰናል። ወደፊት ነው ጉዟችን የምንቀጥለው። አዎ ከዚህ በኋላ ወደፊት ነው በቃ። እንግዲህ እናንተም ከጎናችን አላችሁ ሁሌ፣ በከፍታችንም በዝቅታችንም ከኛ ጋር ናችሁና፣ አንዳንዴ ከኛ በላይ ነው ስለኛ የምትለፉት ምናምንና በቃ ስለ ሁሉም መልካምነታችሁ እግዚአብሔር እንግዲህ በመልካም ነገር ይመልስላችሁ። አሚን። እንግዲህ ው እንዳያችሁት እኛ ዩቲ ቻና ላይ በጣም ብዙ ሀዘኖች ነበሩ፣ ደስታዎች ነበሩ፣ የተለያዩ ነገሮች ነበሩ እና እነዛን ነገሮች አልፈን ዛሬ እዚህ ላይ ደርሰናል። እንግዲህ በህይወት ቻሌንጅ ውስጥ በጣም ብዙ ነገር ይታልፋል እንደሚታልፍ ማሳየታችሁናል። ምክንያቱም የእናንተ ምክር ተግሳጽ፣ እንዲሁም የማጽናኛ ቃላቶች እጅግ በጣም ከልብ አድርገው ገንብተውናል ዛሬ እዚህ ላይ አድርሶናል። በድጋሚ ከልብ እናመሰግናለን። እናንተም ክበሩልን፣ እንወዳችኋለን። እንግዲህ ከቤተሰቦቻችን ከጓደኞቻችን ጋር አሪፍ ጊዜ እናሳልፋለን ብለን እናስባለን ብለን እንመኛለን። ውድ ቤተሰቦቼ እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑ። እንወዳችኋለን። ቀለም እንዳስዋባት እንደ ሰማዩ አበራሪ በውበት ከፍታ ቀድመሽ ብትጠሪ ቢደነቅ ደም ግባትሽ ብታይ ቁንጅናሽ ታውቂዋለሽና ቅንጣት ታይ ደንቅሽ ጭራሽ ገርምሽም አንቺማ ባለጠግነትሽ ይወረሳል። ካባ አትመጣም መልካም ሚስት እሱ ካልፈቀዳት የማይነጥፉበት ዳንቺስ ያለነው ማዕማር ከልብ እንጂ ገላማ ባዳ ነው ባችረኝ ፍቅሯን ባጣማ ምንሆን ነበር ኔማ ምንሆን ነበር ኔማ እንጃልኝ ባችረኝ ፍቅሯን ባጣማ ምንሆን ነበር ኔማ ምንሆን ነበር ኔማ እንጃልኝ

እንግዲህ ቤተሰቦች አሁን እነ ብሩክ እና አይኒ እነ ማርክ ምናምን መጥተዋል። ደውሎ ልኛል በር ላይ

ልልል ሰላም፣ በድጋሚ የእኔ ተወዳጅ ቤተሰቦች። እንግዲህ የጠበቅናቸው የነበረው ጓደኞች መተዋል። ያው አርፍደው ነው እንትን ያለው እንትን ሁሉም አርፍዶ ነው የመጡት። እንግዲህ ቀድሞ የተገኙ ጓደኞች ቀድመዋል። እንግዲህ አርፍዳቸዋል፣ በጣም ያረፈዳቸው። በነገራችን ላይ እኛ ሰርግ ላይ ነበርን እና ለሰርግ ዝግጅት በጣም ቢዚ ቢዚ ሆንን። በጣም ተጨንቀን ኗርለን። እህታችን ታገባለች መጽ ነው ያገባችሁ ድግስ ላይ ነበርኩና አንድ ቀን የኔንም ሰርግ እንደዚህ

ያው ነው፣ ከሰርግ አይተናነስም። አገባ አገባለሁ ቤት አስቀምጠን ነው ነው አንተ አታገባም። ማግባት አይደለም መውለጃ ህድሜ ላይ ነህ። እንግዲህ ተወዳጅ ቤተሰቦች እነዚህ ቆራ ከጀመሩ አያቁሙም። እና ወደ ቁም ነገሩ ልግባላችሁ። እኔ ዝም ከኛ ጋር ነው የሚሆነው፣ አንፈልግም። የእኛ ውድ ቤተሰቦች ያው ሚናን በትንሽ ጊዜ ውስጥ ነዋ። ትንሽ ለፍተ ነበር በጣም በጣም አስቸግሮት ነበር። እና አሁን መቶ ሺህ ገብቶ ሁላችንም እንድንሰባሰብ አድርገውናል። እንድንሰባሰብ ያደረጉን ደግሞ የእኛ ውድ ቤተሰቦች ናቸው። ሁላችንም እና በጣም በጣም እናመሰግናለን። ዩናዬም በቅርቡ ለመቶ አምሳ ከዛው ለመቶ እያለን እንሄዳለን። ግዴታ ነው። አንተ ብቻ በርታ ማርያም ነው እና በጣም እናመሰግናለን። የኛ ውድ ቤተሰቦች አይሚ ደስ ብሎኛል፣ በነገራችን ላይ እና እንኳን መቶ ሺህ ለመግባት አበቃ። ቀጣይ ደግሞ ሁለት መቶ ሺህ ሶስት መቶ ሺህ በሚሊዮን አፍርተው፣ ሁሌ እንደምለው ሁላችሁም እዚ ያላችሁ አፍርታችሁ አንድ ላይ ስንደመር ሞልተናል። በነገራችን ላይ እና ብቻ በጣም ደስ ብሎኛል። ሁለት መቶ ሺህ ስታከብር መቶ ሃምሳ ሺህ ስታከብር ደግሞ ለመምጣት ያብቃል ዮርዲ። መቶ ሀምሳ ኬስ እና ከብር ያው ከአንድ ልጅ ጋር መሆን አለበት የክርስትና አባቱ አንተ አንተ ልጅ በሁለት ወር አይገኝም። ታሳያችኋል። አንተ ወልዲያ፣ ሰላም ሰላም። የአጎቴ ተመልካቾች በሙሉ እኛ ያው አጎቴ ነው የምንለው ይናል። እንኳን ደስ አለ ወንድሜ፣ መቶ ሺ ያው ቀላል አይደለም፣ ትንሽ መልፋት ይጠበቃል። አንተም ለፍተህ ሰርተህ መቶ ኬ ለማክበር በቅታል ወንድሜ፣ እንኳን ደሳለ ሚስትየዋም እንኳን ደሳለች እና የዊና ፋሚሊዎች አጎቴ እንኳን ደሳለ በድጋሚ ብያለው። ዛሬ ተሰባስበን እንደዚህ ድምቅ ያማረ ፕሮግራም ላይ ስለተገኘውም በጣም ደስ ብሎኛል። በዚህ አጋጣሚ ይውላችሁ ገና ይወልድ ያለ ሰውነቴ ላይ ፕሮግራም ላይ ነበርኩኝ። እኔም የእቴ የሰርግ ፕሮግራም አለብኝ አልቀርም ብዬ የአጎቴ ፕሮግራም መጥቻለሁ። በድጋሚ ሆኑ ለሶስተኛ ጊዜ እንኳን ደስ አለ። በጣም ደስ ብሎኛል። እኔ በጣም የሚጠበቅ ነገር እኔም ስለጠበኩት እኔ አላከበርኩም። በዚህ አጋጣሚ እንደ አጋጣሚ ነው እና አንድ ቀን አንድ ቀን ይከበራል ማለት ነው። ጥሩ ነው። ፎበል ረስተኸው ነው አመቶ መግባቱ ከብቻ ነው እ እንትን ከበድከኝ። መቼም ጠላህን ታውቃለህ። ሰላም፣ ሰላም በድጋሚ ውድና የተከበራችሁ የሁላችንም ፋሚሊዎች እንዴት ናችሁ? ዛሬ በልዩ ፕሮግራም መቶ ሺ ዊና በጣም ስንጓጓለት በጣም ስንጠብቀው የብዙዎቻችን ጉጉት እና ቤተሰቦች ይህንን መቶ ሺ ፕሮግራም ሁላችንም ተጨናንቀን ሞር ሰፋ አርጎ ደግሞ ብናከብረው፣ እኛ ብናከብርለት፣ እኛ ሰፕራይዝ አርገ ነው ብንጠብቀው በጣም ደስ ባለኝ ኑሩ ግን አልቻልንም። ዊና ቀጣይ በመቶ ሃምሳ ሺህ በሁለት መቶ ሺህ እኛ ራሳችን ደግሰን በራሳችን ድግስ ያድርሰን እና አሁንም ዊና መካሪያችን ነው፣ ጓደኛችን ነው። ጨረስ አናተ ምንድን ነው? ከራ በሰርግ ቤት እንሄዳለን እንደሚል ከሰከሰብኝ ላስገባው ነው ተመላሽ ነው፣ እና ተከራይቼ እና አይደለም፣ አልጨረስኩም እኮ አልጨረስኩም፣ እንትኔን አልጨረስኩም፣ እና ዩቲውብ ነው እኮ እና ቤተሰቦች አሁንም እየገባችሁ ሰብስክራይብ እያደረጋችሁ አብሮነታችሁ አንድነታችሁን አሳዩት። ከዚህም በላይ ብዙ ነገር ከዊና እንጠብቃለን። አሁን ደግሞ ማምሻሾ ብሎ ሚዲያ ጀምሯል። በማምሻሾ ደግሞ አሪፍ አሪፍ ነገሮችን እየለቀቀለን አስተማሪ የሆኑን ነገር እንጠብቃለን። አንዴ ሞራል ለዊና ሁለተኛ ቻለ ለማምሻ ለጠዋቱ ለአንተ ነው። እሺ ና ሙባ ዊና ወንድማችን፣ አባታችን፣ አጎታችን ለዚህ ደረጃ ስለደረስ ደስ ብሎናል። እኔ እንዲያውም የገባህ መስሎኝ ነበር ቤት መቶ ሺ እና ደስ ብሎኛል ባንተ። ከዚህ በላይ ብዙ እንጠብቃለን እንሻላ። እንግዲህ አመሰግናለሁ ጓደኞቼ፣ ስለአደረጋችሁልኝ፣ ስለተመኛችሁልኝ ምኞት በሙሉ አክፋች በሩ እና አመሰግናለሁ ስለአደረጋችሁልኝ ነገር በሙሉ ከመጀመሪያው ጀምሮ ከኔ ጋር ነበራችሁ ሁላችሁም። አሁንም እንግዲህ በዚህ በደስታ ቀን አብራችሁኝ ስለሆናችሁ ከልብ አድርጌ አመሰግናለሁ። ማን ነው

አመሰግናለሁ። ስለመጣችሁ ሁላችሁም ስላከበራችሁኝ፣ እግዚአብሔር ያክብርልኝ አሰንኝም። አመሰግናለሁ ብታረፍድም አልቀየምም። እንግዲህ አሁን ደግሞ ጓደኞችን በድጋሚ ሌላ ጓደኞቼን ጠርቼ ከእነሱ ጋር መልካም ምኞታቸውን መቀበልበት ይሆናል። እንግዲህ ቤተሰቦቼ በድጋሚ ጓደኞቼን ጠርቻለሁ። በነገራችን ላይ በጣም ብዙ ጓደኛ ያለኝ ያው እንደምትመለከቱት ማለት ነው። እንግዲህ እነሱ እኔ መቶ ሺህ ለመግባት በጣም ለፍተዋል፣ ጥረዋል። ከኔ ጋር አብረው በጣም ብዙ ነገር ሆነዋል። በሐዘኔም በደስታዬም በሁሉም ነገሬ ከሁሉ ሁሉም ነገሬ ላይ አብረውኝ ነበሩ። እንግዲህ ዛሬ ወደምንናፍቀንና ወደምንጓጓለት ቀን ደርሰን አብረን ልናከብር ነው። መቶ ሻችንን ማለት ነው የተሰማችሁን ሀሳብ ነገሩኝና አመሰግናለሁ። ውድና የተከበራችሁ ውድና የተከበራችሁ ቤተሰቦቻችን እንግዲህ ያው እንደለፋችሁበት እንደለፋንበት የሁላችሁም ነው እና በዚህ አጋጣሚ መቶ ሺህ በመግባት ደስ ብሎናል። አመሰግናለሁ። እንኳን ለመቶ ሺ አበቃ፣ እንኳን ደስ አለ። ከዚህ በላይ ይገባል ወንድሜ። እንኳን ደስ አላችሁ። ከዚህ በላይ ይጠብቃለን። እሺ፣ የተከበራችሁ ውድ የዊና ቤተሰቦች፣ ማለት በጣም ነው እኔ ደስ ያለኝ። ባይዘው የዊና እቺ ቀን በጣም ሲናፍቃት ነበር በጣም ማለት ነው። እና ድንግል ማርያም በቃ ክብር ትሰድሳዋ እና እኔ በጣም ነው ደስ ያለኝ። ከዚህ በላይ ነው የምንጠብቀው ከአንተ ጥሩ ሰው ነህ። በርታለን እሺ እንግዲህ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? መቶ ሺህ በመግባቱ እኛም ደስ ብሎናል። አንድ ብሎ ጀምሯል እና ደግሞ መቶ ላይ አልቆመም፣ በፍጥነት እየሄደ ነው። መቶ አምሳ ላይ ደግሞ ድጋሚ እንገናኛለን ብለን እናስባለን። ደስ ብሎናል፣ እናመሰግናለን። ሰላም፣ እንዴት ናችሁ ዊናዬ? እንኳን ደሳለሽ፣ አባቢ እንኳን ደሳለሽ። በቅርቡ ሁለት መቶ ሺህ ገብተች እንደምና የተስፋ አለን ና ዊናዬ የኛ አባት አስደነገጠኝ። በጣም በጣም በጣም ደስ ብሎናል። መቶ መገባት የኛ አስታራቂ የእኛ አባት ቅራይ ልማ አያታችን ግን አይደለም። ዊናዬ በጣም ደስ ብሎኛል። ከዚህ በላይ ሁለት ከአንድ ወር በኋላ እንጠብቃለን። አመሰግናለሁ እንግዲህ ለሁላችሁም ለተመኛችሁ ልኝ መልካም ምኞቶች በሙሉ እጅ ከልብ አድርጌ አመሰግናለሁ። ለእኔ የተመኛችሁ ልኝ እያንዳንዱ መልካም ምኞት ሁላ ለእናንተም ይሁንላችሁ። ከልብ አድርጌ አመሰግናለሁ። እንግዲህ ቤተሰቦች አሁን ሁሉንም ጓደኞች ጠርቼ ኬኩን እንቆርሳለን።

በዚህ ጨረቃሻ እንዴት ብሎ ደሚ ይነግረው ካላጠፋ አፌ ሚለች አትጠብቂም ብላሽ ከኔ ታውቂ ዋለሽ ፍቅሬን ከዓይኔ አንቺ አታውቂም ላንቺ ያስበሽ ልጅነትሽ ለኔ ኖረች ምን ልንገርሽ ወድሻለሁ

ያልነገርኩሽ የሚሰማሽ ሳላስረዳ